አረፈ ጣሪያችሁን ፍሩ። ወላይ በዚህ አጋጣሚ ብሬክስን አለማድነቅ አይቻልም። አለማድነቅ ጀግና ባል ማለት እንዲ ነው፣ በሚስቱ የማይደራደር እንዴ። ልጅቱ ምን ታደርጋችሁ? ምን አደረገቻችሁ? የተጎዳችሁ እሷ ሀዘኗ፣ የእሷ ሀዘኗ ከሁሌም ከእሷ ጋር ነው የሚኖረው ለአንድ ሰዓት ለግማሽ ሰዓት ወይም ለሁለት ሰዓት ላይ በላይ ገብታ ተጫውታ ስታዩት ሀዘኗን ይረሳችሁ መሰላችሁ እንዴ እንደዛ የምታሸማቀቋት በስድብ ላይቭ ላይ ገብታ እስክታለቅስ ድረስ አንዳንዴ ነግበኔ ብትሉ ጥሩ ነው ብዬ አስባለሁ። ከዚህ በፊት የአርቲስት ማን ነው፣ የአስፋው መሸሻን ልጅ ጃፒ በጣም በቃ ሶሻል ሚዲያ ባልታወቅ እስከ ማለት ነው የደረሰው። በጣም በሚያስጠላው መልኩ ሲሰድቡት ነበረ። ጭፈራ ቤት ታየ፣ ክለብ ታየ ተብሎ ማለት ነው። እንግዲህ እሱ ያደገው አሜሪካ ነው። አንዳንድ ሰው ደግሞ ሀዘኑንም በመጠጥ ወይም ደግሞ በጭፈራ ምናምን ነው የሚደበቀው፣ እዛ ውስጥ ነው። ሁሉም ሰው የራሱ ስሜት አለው፣ ሀዘኑን የሚገልጽበት በዛ መልኩ ሲያሸማቅቁት ከሚዲያ እስከ መጥፋት ደርሶ ነበረ። አሁን ደግሞ ይችን በቁስሏ ላይ እንጨት ሀዘኑ የእሷ የተጎዳችሁ እሷ ወንድሟን ያጣችው እሷ። ለምን እንደሆነ አይገባኝም። ብዙን ጊዜ የምንጽፈው ኮመንት የሰዎችን እንትን ይጎዳል ብላችሁ አታስቡ። እውነት የእሷን ሀዘን ቢሰጣችሁ እናንተ ምን ትላላችሁ? መቼም እንደዚያ አይባልም እንጂ በየትኛውም ሁኔታ የምትጽፉትን ኮሜንት አስተካክሉ። ወላይ አስተካክሉ። ትጠየቁበታላችሁ፣ እያንዳንዳችሁ ማለት ነው እናንተ እናንተ ንጹህ እናንተ ፍጹም ናችሁ። በቃ ሰውን ለመምከርም ሆነ የሆነ ነገር ልታደርጉ ስትሉ ካልተሳደባችሁ የሆነ ሰርስሮ የሚገባ ኮሜንት ካልጻፋችሁ አይሆንላችሁም። በደካማ ጎን ተዋት። እሷን ውስጧን የምታውቀው እሷ ነች። እየዬ ብላ አምስት ወር ሙሉ አብሯት የኖረው ባሏ ነው የሚያውቀው። ምን ያክል ተጎድታ ምን ያክል መጥፎ ጊዜ እንዳሳለፈች የምታውቀው እሷ ነች። እና አንዳንዴ የምናደርገውን እንወቅ። እውነት የምናደርገው ልንወቅ። እንዲህ ለአንድ ሰዓት ወይም ለግማሽ ሰዓት ቲክቶክ ላይ ገብታ ስላወራች፣ ስለሳቀች፣ ስለተጫወተች እንዲህ ብለሽ እንዲህ ብለሽ ለብሰሽ መጣች፣ ተኳኩለች መጣች። ያ ጥቁር ልብስ ስለለበሰች ወንድሞቿ ይመለሳሉ? እሷ ስላለቀሰች ወንድሞቿ ይመለሳሉ? እንደዚህ በሆነማ ስንት ዘመዶቻችን በተመለሱ፣ በለቅሶ ሰው የሚመለስ ቢሆን ማለት ነው። በቃ አንድ ሰው ተቸግሮም እረዳችሁ ከዛ ከችግር ወጥቶ ስኬታማ ሆኖ ስታዩት ደማችሁ ይፈላል። ደማችሁ የሆነ ሰው ተጎድቶ ቤተሰብ ሞቶበት ከዛ ሐዘን ወጥቶ ስቆ ስታዩት፣ በሁለት እግሩ ቁሞ ስታዩት መልሳችሁ ሐዘንተኛ እንዲሆን ድጋሚ ሐዘን ውስጥ እንዲገባ ድጋሚ እንዲሰበር፣ በቃ አንገቱን ደፍቶ እንዲኖር ነው የምትፈልጉት። ለምን እንደሆነ አይገባኝም። ይሄ ጥሩ አይደለም። እውነት በብዙ ነገር አይቻለሁ። አሁን ያቺ ዋንት ያራሱ የኢትዮጵያ ህዝብ ረዳት አሁን ላይ በቃ አምሮባት ምናምን ያው እሷ ትንሽ ወጣ ያለን ብትሆን በጣም ይሰድቧታል። ምን ይሏታል? የረዳችኋት እኮ እንዲያልፍላት፣ እንድትቀየር፣ ህይወቷን እንድታስተካክል ነው አይደለም። በቃ በአጭሩ እኛ ኢትዮጵያኖች ሲያልፍልን ወይም ደግሞ ካለንበት ችግር ወጥተን ስኬታማ ስንሆን አትፈልጉም አብዛኞቻችሁ። እንደዛው የየ እንዳል እንዳለቀስን እንደዛው ሁሌ እንደት እንደለመን ሁልጊዜ ጥቁር እንደለበስን ሁልጊዜ ጊዜ ወንድሜ ከሌ ከሌ እያልን እያለቀስን እንድንኖር ነው የምትፈልጉት። ለምን እንዲህ ይሆናል? የሰው ልጅ እኮ ይሞታል። ሁላችንም ተራችንን ጠብቀን እንሄዳለን። የሚቀር የለም ዝች ምድር ላይ ገብቷችኋል። ለምንድን ነው የምታሸማቅቋት? ተዋት። አዘን ደግሞ ጥሩ አይደለም። ሁሌ ማልቀስ ይጨምራል እንጂ አይቀንስም በዚህ አጋጣሚ እናቷ ደካማ ናቸው እድሜያቸው የገፋ ነው ብዙ ነገር አለ ስለዚህ እንደውም እሷን ማጽናናት እንድትበረታ ማድረግ ማልቀስ ጥሩ ስላልሆነ ስታለቅስ ሁሌ ስታለቅስ ድጋሚ የሆነ ሌላ ቤተሰብስ ብታጣ እናቷንስ ብታጣ ለምንድን ነው የማታስቡት አንድ ሰው ሚዲያ ላይ ወጥቶ ስላወራ ስለሳቀ ስለተጫወተ የሐዘን አይሰማውም ማለት አይደለም እና በየትኛውም ሁኔታ የምትሰጡት ኮሜንት የሰውን ቅስም የሚሰብር ነው። የሰውን ቅስም እራሳችሁን ፈትሹ መጀመሪያ። ወላሂ ብሬክስ በጣም ነው ያኮራኝ። ሚስቴን አትናገሯት ብሎ ነው የወጣው እና እባካችሁ ተዋት፣ ተዋት ትጫዋትበት፣ ትጫዋትበት ጥሩ መጽሐፍ ከቻላችሁ ጥሩ ጻፉ። ካልተመቻችሁ እኮ አንድ ሰው ግዴታ ተመልከቱ ያላችሁ የለም። ያንን ነገር ሳትመለከቱ እስክሮል አድርጋችሁ መሄድ ትችላላችሁ። እና ይሄንን ይመስላል። መስዬ አታልቅሽ፣ እኔ ቆንጆ አታልቅሽ። ለማንም ተደብቆ ኮሜንት ለሚጽፍ ሁላ ቦታ ሰጥሽ አታልቅሽላቸው። ራስሽን ጠብቂ። እና ውድ ቤተሰቦቼ የባካችሁ እንደዚህ የምታደርጉ በየትኛውም በመሲጋ ብቻ ሳይሆን በየትኛውም ሁኔታ ሰዎችን ለማሸማቀቅ የምትሞክሩ ብዙ ሰዎች አላችሁ። ይሄ ነገር ጥሩ አይደለም እና ይሄን ለማስተላለፍ ነው የመጣሁት። ቪዲዮ ላይክ፣ ሼር አድርጉ። በዛ አጋጣሚ ከትናንት ወዳለ ጀማል በሰራሁት ቪዲዮ ላይ አብዛኞቻችሁ፣ ዛሬ ደግሞ ቁመሽ መጣሽ፣ ሙሉ ወጣሽ ምናምን፣ ቁሜ ልውጣ ቁጭ ብዬ ልውጣ እኔ እራሴ ነው የምጠየቅበት። ገባችሁ አደለ? እኔ ለሱ ብዬ ቁሜ አልወጣሁም። ለሱ ነው መልስ የሰጠሁት። ባለትዳር ነኝ፣ ከአሁን በኋላ ቪዲዮ እንዳሰራ ብዬ ማለት ነው ቱም ደጋግሞ ቪዲዮ እንዲሰራ ስላልፈለኩኝ እንደዛ ብዬ መልስ ሰጥቸዋል ከዛ ውጪ በቪዲዮ ለምን መጣሽ? ለመታየት ነው ምናምን ለምትሉ እኔ ድሮም በቪዲዮ ወጣለሁ። ለምን ቆመሽ ወጣሽ ከሆነ እንግዲህ መብቴ ነው። ሁልጊዜ ቁጭ ብለሽ ነው እንደ የምትሰሪው፣ እግር የለሽ አትንቀሳቀሺም ትላላችሁ እናንተ። ቢቆሙ ዳ ቢቀመጡዳ ቢቀመጡ ዳ ምናችሁም እኮ አይለይም። አንዳንድ ሰዎች ምናችሁም ከሰው አይስማማ። እና እኔ ከተመቸኝ በቪዲዮ ወጣለሁ፣ ካልተመቸኝ ደግሞ ይቀራል። ምክንያቱም አሁን ላይ የዩቱብ ህግ ማታቁ ሰዎች በቪዲዮ እንድንወጣ ነው የሚፈልገው እንጂኔ በቪዲዮ መውጣት ፈልጌ አይደለም። ብፈልግም ደግሞ ኖርማል ነው። ዛሬ አይደለም ሚዲያ ላይ እየወጣሁት። በስነ ስርዓት የመከራችሁ ሰዎች ጀዛኩሙላህ ኸይር። ከምክር ይልቅ ስድብ የሚቀናችሁ እናንተ አስተዳደጋችሁ ስትሰደቡ ምናምን ስለሆነ ያደጋችሁ ማንነታችሁ ያሳያችሁኝ። በየትም ሆነ በየትም ሰዎችም ሳይደርሱባችሁ የምትሳደቡ ሰዎች እናንተም እንደምትጠየቁበት እወቁት ማለት ነው። ምክንያቱም እኔ አላፊት ትጠይቂያለሽ፣ ምናምን ምናምን ትላላችሁ እናንተ በኮሜንት ስትሳደቡ እናንተን አለ ይጠይቃችሁም እንደ ይጠይቃችኋል። እኮ ለማንኛውም ራሳችሁን ገምግሙ። ዝም ብላችሁ የምትሳደቡ ኮሜንት መስጠት ማለት መሳደብ አይደለም። ኮሜንታችሁን አይ ይሄ ቢሆን ይሄ ነው፣ ይሄ ባይሆን ይሄ አይሆንም ብላችሁ መናገር ሲቻል በቃ መሳደብ መሳደብ መሳደብ። ቢስሚላ አንዳንዶቻችሁማ ብቻ አላህ ይሄዲ ነው፣ ይሄዲኩም፣ ሁላችንንም አላህ ይሄዲ ነው። እንድናንተ አይነቶች ናቸው። መሲን ዝጋ ያስለቀሷት ትናንትና መጥፎ ኮሜንት የሚጽፉ ማለት ነው። እና አሁን የመጣው ስለሆነ ተናደዳችሁ። ድራማም ነው ያላችሁ ሰዎች አላችሁ። እኔ ከሱ ጋር የተገናኝች ነው ድራማ የምሰራው? እኔ ድራማ መስራት ብፈልግ እስከ ዛሬ የትደርስ ነበር? አራት አመት ሙሉ ሚዲያ ላይ ስቀመጥ የትደርስ ነበር ድራማ ብሰራ? ለማንኛውም አላህን ፍሩ። እኔ ደግሞ እንዳይሰራ በእኔ ህይወቴን እንዳይበጠብጥ ተናግሬ ያለሁ። ከዛ ውጭ እናንተ ላይ ምናችሁም ጋር አልደረስኩም። የምትሳደቡ ሰዎች አትሳደቡ። ተሸፍነሽ ሞተሻል ምናምን። እኔ ኒቃቢስት አይደለሁም፣ ግን ደግሞ ተገልጬ ከመጣ እንደዚህ ሁኜ መምጣት ይሻላል በሚለው ነው እየመጣሁ ያለሁት። ተገልጸው ፊታቸውን የሚመጡ አሉ አይደል እንዴ? ብዙ ምን ነው ገረማችሁ? አንዳንዶቻችሁ በጣም ነው የምትገርሙኝ፣ እኔ ላይ ያላችሁ ነገር። ለማንኛውም እኔ ሰው ላይ አልድረስ፣ ድረስ ሰውን አልንካ። እናንተ ለምታወሩት እናንተ ትጠይቁበት አላችሁ። እኔ ስራዬን እሰራለሁ። ከሚዲያ ጀርባ ሁኚ፣ ከሚዲያ ላይ ለምን ወጣሽ ምናምን ለምትሉት ባልወጣ ጥሩ ነበር፣ ግን አንድ ይወጥቻለሁ ከወጣሁ ደግሞ ቀጥላለው ማለት ነው። ወደፊት ነው የምጓዘው እና እባካችሁ ሰውን አታሸማቁ ለማለት እወዳለሁኝ። ሰዎችን ኮሜንት ስትሰጡ ከስድብ የጸዳ ማስተካከል ያለበትን ልክ እንደተማረ ሰው ጻፉ እንጂ አማርኛ አስተካክለው ሳይጽፉ የስድብ ማዓት ነው የሚሳደቡት። ይሄ ጥሩ አይደለም። ይሄ ካደገባችሁ ጥሩ አይደለም። ከሰዎች ጋር ሀሳብን መገላለጽ አትችሉም። ሰዎች ሲያስረዷችሁ እናንተ ስድብ ነው መልሳችሁ። ስለዚህ ስድብን ተውት። ስድብ ለማንም አይጠቅምም ጋይስ። እና ይሄንን ይመስላል። መሲ አብሽሪ፣ አይዞሽ። ሰዎችን የሚሳደቡ ሰዎችን ጠንሻቸው፣ ጠንሻቸው። እንግዲህ ሀዘን አያስቀናም መቼም። በሀዘን ቀን ተው ይሁን አላውቅም። እና ውድ ቤተሰቦቼ ለማንኛውም ቻው፣ ላይክ አድርጉኝ።